ምልከታዬ እንደ እናት ነው። እንደነዚህ አይነት እግር የሌላቸው ኮቾች ከሆኑ ወይም በቁምጣ የማያሰሩ በቁምጣ የማይሰሩ አባሯቸው፣ ከጂም ኮቾች አይደሉም። በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። ለፈውት ትልክ አለም እይርኩ ያለውት ምን ባስቀይም ነው። ምን ባደርግ ነው። የዚህን ያህል እኔ ተንኮል የለብኝ። እኔ እንደ እናት ቪዲዮ ላይ መለከትኩትን የታዘብኩትን ምልከታ ላስቀምጥ። ጠንካራ ሰው ማለት ውጣውረዱን አልፎ ችግሩን አልፎ እዚህ የደረሰ ድረስ እየጣረ ያለ ሰው ለእኔ ጠንካራ ሰው ነው። ጌታቸው፣ እዚህ ዘርፍ ልምድ ያለህ የቆየህ ይሆናል። ግን ማንም ባንተ ዘርፍ ያሉ በሙሉ ሆነ ሌሎችም ከመቶ የጀመረ የለም። ክሪስ በምስተንንም ይው። እስኪ ያንተንም ልዩነት ይው የቶማስንም ይኸው አንተ 2014 ላይ ሰውነትን እያጠነከርክ ነበር፣ ካየሁ አይደል። ቶማስ ደግሞ ምን እያረገ መሰለ የዛሬውን ይህንን ፍሬውን ለመብላት ትናንት ዝቅ ብሎ ስሩን ውሃ እያጠጣ ነበር። ውስጣዊ ሰውነቱን ውጣውረዱን፣ ስኬቱን ነበረ እየገነባ እየጠነከር ያለው በምን በብርድ በስቃይ በእንባ። እሱ ከላይ የሚታየውን ሰውነት አልነበረ የሚገነባው አየ፣ አላማውን እቅዱን ነበረ ውስጣዊ ሰውነት እኮ እንደዚህ እኮ ይፈርሳል። እሱ ዛሬ ለቆመበት ነገር ዋናው ትናንት ማንነቱ ነው ተወው ስራውን ይስራ እድልን ፍለጋ ስኬትን ፍለጋ ባክኗል እሱ ሲከተላት እሷ ስትሸሸው ነበር ዛሬ ደግሞ ስኬት እድል አብሮ ተያይዘው አጠገቡ መተውለታል በቃ ያጣጥም በእናትህ አንተ ደግሞ ማስብ ባለህ ላይ ይጨመርልሃል ለአንተ ያለውን ደግሞ ማንም አይነካብህም የእኔ ተወዳጆች በዙሪያችን የሚያበረቱን ሰዎች ሲኖሩ ጥንካሬ ይሰጡናል መልካም መሆን ቢያቅተን ፈጽሞ ክፉ አንሁን ክፋት መልሶ ራሳችንን አንድ ቀን ይጎዳናል